ሰላም ሰላም፣ ጉዲ ቻናል የቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። በአዲሱ ንብረት ማስመለስ አዋጅ የግለሰብ ንብረት እንዲወረስ መሟላት ያለባቸው ቅድመ ሁኔታዎች ምንድን ናቸው? ማሜ ሚዲያ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ጉዳያችን፣ አዲሱ ንብረት ማስመለስ አዋጅ አንድ ሰው ንብረቱ እንዲመለስ መሟላት ያለባቸው ቅድመ ሁኔታዎች አሉ። የመጀመሪያ አንድ ሰው በቀጥታ ወይም በተዘዋዋሪ ያለው ንብረት ከገቢው ወይም በገቢው ላይ ለመንግስት ከከፈለው ግብር አንጻር ተመጣጣኝ ነው ወይስ ተመጣጣኝ አይደለም የሚለው ምዘና ተሰርቶ ተመጣጣኝ አለመሆኑ ምንጩ ህግ አይላል መሆኑ እንደሚችል አ ተቆጣጣሪ መሆኑን ያለው ንብረት ህጉ ይገልጻል። ይህም ማለት አንድ ሰው በየወሩ ገቢው አስር ሺህ ብር ከሆነና የሚኖረው የኑሮ ደረጃና ያሉት ንብረቶች ዋጋቸው ከፍተኛ ከሆነ ወይም በሚሊዮን የሚቆጠር ንብረቶች ካሉት ይሄ ተመጣጣኝ አይደለም ወደ ሚል ይሄዳል። በተጨማሪም አሁን ያለው ንብረትና ለመንግስት ከከፈለ የግብር መጠን ጋር አስተያየቱ ያለንን ንብረትና ለመንግስት የከፈልነው ግብር ማይመጣጠን ከሆነ ንብረቱ እንዲወረስ ህጉ ላይ ተቀምጧል። በዚህ ሀሳብ ላይ እናንተ ሀሳባችሁ ምን ይመስላል? እዚህ ላይ ያለው ሁለት ሀሳብ ነው። አንደኛው ያለን ንብረት ምሳሌ አንድ ሰው ያለው ንብረት በ10 ሚሊዮን የሚቆጠር ንብረት ከሆነ በዛ ንብረቱ ለመንግስት ምን ያክል ግብር ከፍሏል በሁለተኛ ደረጃ ላይ ደግሞ ያለው ንብረትና ደግሞ ወራዊ የሚያገኘውን ገቢ ወይም ደግሞ ሰውየው ተመጣጣኝ የሆነ ገቢ ነው የሚያገኘው ወይ ከገቢው አንጻር ይሄ ተመጣጣኝ ካልሆነ ያለው ንብረት ህገ ወጥ ወይም ደግሞ በወንጀል የመጣ ነው ንብረቱ በመባል ወደ ውርስ እንሄዳለን የሚል አዋጅ ወጥቷል በህዝብ ተወካዮች ምክር ቤትም ጸድቋል ስለዚህ እስቲ በዚህ ሀሳብ ላይ እናንተ ምን አይነት ሀሳብ አላችሁ ኮመንት ሴክሽን ላይ ላይ ጻፉልኝ ይመቻችሁ።